የበላውበት ምርጥ ኦዲንሶች አሉኝ። በነገር እነሱ ቴንኪው ለማለት ነው። ኮንግራብ እያለው ለማንኛውም በአንድ ቪዲዮ ምን ያህል የሚያኮራ ፋሚሊ እንዳለኝ ታውቃልካ? በቃ እነሱ ናቸው፣ ለዚያ ይበቃል። እንደዛ ስትሄ ግን እኛ ፋሚሊ የሌለን አስመሰልሽው። አልወጣኝም እሱ እንዳትረጋገም ነው እንግዲህ እንደተመቸ ተርጉሞ። ግን እነሱን ቴንኪዩ ለማለት ነው የመጣሁት። እየት ሆናለሁ ከቤት ውጭ? የት ሆናለሁ ከቤት ውጭ? ከቤት ፍለሽ? እህ እስኪ አሳየኝ። ቤት ነው ሳይን ጋሚሊ አዎ፣ ቤቱን ማየት እችላለሁ። ምን ያደርግልሃል ቤት? ወጣው ወጣው እና ምናልባት አንድ ቀን አመረበት ይላል። እኔ ቤት አዎ፣ በቃ ስትመጣ ታየዋለህ እንደዛ ምንድን ነው የለበሽው? ደሞ ከላይ ዶን ነብር አርደሽ ኮርን የለበሽው ነው። አለም ከ ትቀልዳለህ እንደ አይደለም፣ ነብርን አንበሳ ገላለው። አንበሳውማ ከገደልሽ ቆየ። አረ ተው አየህ፣ ሱን ራሱ ካበንክ በቃ ጥሩ ነገር ነው። ይሁን ቤትሽን ለታይ ትልልሽ ምን እንዳለ አይታለም በረንዳ ኧረ ቤትሽ ያለሽ ሌላ ቀን ታየዋለ ምነው አላስተካከሉትም ነው ታውቀኛለህ እኮ እኮ ፈራሽ ብዬሽ ነው እንዲህ አይነት ነገር አይመቸኝም እንዲህ አይነት ነገር አይመቸኝም